ሰላም ጤና ይስጥልኝ ውድ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለእለቱ የመራረጥናቸው አዳዲስ እና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ በአክብሮት እጋብዛለሁ። የሓራ መሬቱ የትግራይ የሰላም ኃይል ትግራይ ክልል ገብቶ እንቅስቃሴ መጀመሩን አስታወቀ። የህወሀት አንጃ ቡድን አገዛዝን ለማስወገድ በአፋርና በአማራ ክልል አገባ አካባቢ ወደሚገኘው ሀራ መሬት የወረደው የትግራይ ወጣት ሚሊሻ፣ የቀድሞ የህወሀት አመራሮችና ጀነራሎች፣ በአጠቃላይ የተለያዩ የማህበረሰብ ክፍል በመሆን የተቋቋመው የትግራይ የሰላም ኃይል ስልጠናውን ጨርሶ ህወሀትን ለማስወገድ ወደ ትግራይ ክልል ምስራቃዊ ዞን አጋመ ወደ ደቡባዊ ዞን ራያ፣ ወደ ደቡባዊ ምስራቅ ዞን እንደርታ፣ ወደ ማዕከላዊ ዞን ተንቤን፣ እንዲሁም ወደ ሰሜን ምዕራብ ዞን ሽሬ ገብቶ እንቅስቃሴ መጀመሩን ዛሬ መስከረም 30 አስታውቋል። ለትግራይ ህዝብም ከዚህ አምባገነናዊ አገዛዝ ነፃ ልናወጣህ በትግራይ መሬት እንቅስቃሴ ጀምረናል። ልጆችን ለመቀበል ተዘጋጅ። የትግራይ ወጣትም ከጎናችን ሆነ ከአረመኔው የህወሓት አንጃ ቡድን ለማስወገድ የትግራይን የሰላም ኃይል ተቀላቀል ሲሉ ጥሪያቸውን አስተላልፈዋል። ኢትዮጵያና ቤልጅየም የመጀመሪያችን ነው ያሉትን የፖለቲካ የምክክር መድረክ ማካሄዳቸውን አስታወቁ። የመጀመሪያው የኢትዮጵያና እና ቤልጅየም የፖለቲካ የምክክር መድረክ በአዲስ አበባ ተካሂዷል። የሁለቱ ሀገራት ግንኙነት ከተጀመረበት እንደ አውሮፓውያን አቆጣጠር ከ1906 ጀምሮ ይህ የፖለቲካ ምክክር መደረጉ አጋርነታችንን የበለጠ ለማጠናከር ያለውን አዲስ ቁርጠኝነትን ያሳያል ሲሉ በምክክር መድረክ ላይ የተገኙት የኢትዮጵያ ውጭ ጉዳይ ሚኒስቴር አምባሳደር ሀደራ ተናግረዋል። ምክክሩ የሁለትዮሽ ግንኙነቱ ትልቅ ምዕራፍ ነው ሲሉም ገልጸዋል አምባሳደር ሀደራ በቤልጂየም የውጭ ጉዳይ ሚኒስተርና የውጭ ንግድና ልማት ትብብር ውስጥ ዋና ጸሐፊና የዳይሬክተሮች ቦርድ ፕሬዚዳንት ቴዎድሮ ጀንት ሲስ በበኩላቸው ኢትዮጵያ በአፍሪካ ቀንድ ያላት የጂኦ ስትራቴጂካዊ ጠቀሜታ የጎላ መሆኑን ያለንን ግንኙነት የበለጠ አጠናክረን እንቀጥላለን ብለዋል። በተጨማሪም በአፍሪካ ሕብረት ማቀፍ የድርቅ ተጋላጭነትን ለመቀነስ በሚደረገው ጥረት የኢትዮጵያ የአረንጓዴ ልማት ስራዎች የሚበረታቱ በመሆናቸው በጋራ እንሰራለን ማለታቸው ከሚኒስትሩ የተገኘ መረጃ ያሳያል። አምባሳደር ሀደር አበራ በኢትዮጵያ ያለው የኢኮኖሚ ማሻሻያና የንግድ ስርዓት ለግል ዘርፎች ምቹ በመሆኑ የቤልጂየም ባለሀብቶች እንዲሳተፉ ጠይቀዋልም ተብሏል በትምህርት አቪዬሽን በንግድና ቢዝነስ እንዲሁም በኢንቨስትመንት የግል ዘርፍ ተሳትፎ በኢትዮጵያ የኢኮኖሚ አማራጭ እንዲሁም የቆንስላ አገልግሎት ዙሪያ ምክክር መደረጉንም መረጃው አመላክቷል የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ የተጠናከረ የፋይናንስ ቁጥጥር እንዲኖር አሳሰቡ በቅርቡ የኢትዮጵያ ብሔራዊ ባንክ ገዢ ተደርገው የተሾሙ ዶክተር ኢዮብ ተካልኝ በመላው ሀገሪቱ የፋይናንስ እንቅስቃሴ ቁጥጥርን ማጠናከር አስፈላጊ መሆኑን አሳስቧል የብሔራዊ ባንክ ገዢው ይህንን ያስታወቁት በዚህ ሳምንት ከፋይናንስ ተቋማት መሪዎች ጋር ባደረጉት የመጀመሪያ ውይይታቸው ላይ ነው ውይይቱ በባንኮች በኢንሹራንስ ኩባንያዎች በአነስተኛ የፋይናንስ ተቋማት በክፍያ አገልግሎት አገልግሎት ሰጪዎች፣ በጥሮታ ፈንዶች እና በካፒታል እቃዎች የሊዝ ኩባንያዎችን ጨምሮ ብሔራዊ ባንክ በቁጥጥር ስር ያሉ የሁሉም ፋይናንስ ተቋማት ዋና ስራ አስፈጻሚዎች እና ፕሬዚዳንቶችን ያሳተፈ መሆኑንም ተገልጿል። በዋናነትም የፋይናንስ ዘርፉን ለማጠናከር ያለሙ የጋራ ቅድሚያ የሚሰጣቸው ጉዳዮች ላይ ምክክር መደረጉን ከብሔራዊ ባንክ የተገኘው መረጃ ያመላክታል። በዚህ ወቅት ዶክተር እዮብ ተካልኝ ጠንካራ የገንዘብ ቁጥጥር በዋና ዋና የኢኮኖሚ ተዋናዮች ውጤታማ የሆነ ተሳትፎ ላይ የተመሰረተና በጠንካራ አስተዳደር የተደገፈ መሆን እንዳለበት አጽንኦት ሰጥቷልም ተብሏል። አክለውም ተጠያቂነትን የሚያሳድጉ እንዲሁም የተረጋጋና አካታች እድገትን የሚያበረታቱ አዳዲስ የፋይናንስ ስልቶችን ለማዘጋጀት በትብብር መስራት እንደሚያስፈልግም ጠቁመዋል። ዶክተር ኢዮብ ተካልኝ ከመስከረም 9 ቀን 2018 ዓ.ም ጀምሮ የብሔራዊ ባንክ ገዥ ተደርገው በጠቅላይ ሚኒስተር ዶክተር አብይ አህመድ ከመሾማቸው አስቀድሞ የገንዘብ ሚኒስተር ዴኤታ በመሆን ሲያገለግሉ ቆይተዋል። ሹመታቸውን ተከትሎም በብሔራዊ ባንክ ስር የሚገኘው የኢትዮጵያ የገንዘብ ፖሊሲ ኮሚቴ መስከረም 15 ቀን 2018 ዓ.ም አራተኛ ስብሰባውን በማካሄድ በዋጋ ግሽበት በፋይናንስ እንቅስቃሴና በኢኮኖሚ እድገት ዙሪያ ያሉ ሁኔታዎችን ገምግመዋል ተብሏል። ኮሚቴው የዋጋ ግሽበት መቀነሱን፣ የእድገት መሻሻል እና የተረጋጋ የፋይናንስ እንቅስቃሴ መታየቱንም ሪፖርት አድርጓል። በተጨማሪም የ15 በመቶ የተቀማጭ ገንዘብ የወለድ ምጣኔ እንደተጠበቀ እንዲቀጥል እና የብድር ወለድ ምጣኔን ከተጠበቀው 18 በመቶ ወደ 24 በመቶ እንዲስተካከልም ወስኗል። የናይጄሪያው የሳይንስና ቴክኖሎጂ ሚኒስቴር ሐሰተኛ የትምህርት ማስረጃ እንዳቀረቡ ዘገባ ከተሰራባቸው በኋላ ከኃላፊነታቸው ለቀቁ ኡቼን ናጂ የመጀመሪያ የሳይንስ ቴክኖሎጂ እና ኢኖቬሽን ሚኒስቴር ሆነው እንደ አውሮፓን አቆጣጠር በ2023 የተሾሙ ሽሞኛ ነበሩ። ፕሪሚየም በተባለ ጋዜጣ የሁለት ዓመት ፈጀ በተባለ ምርመራው ሐሰተኛ የትምህርት ማስረጃ እንዳቀረቡ በጋዜጣው ከዘገበ በኋላ ከኃላፊነታቸው በገዛ ፈቃዳቸው ለቀዋል። ሚኒስትሩ እንደ አውሮፓን አቆጣጠር በ2023 ሹመት ሲሰጣቸው ሐሰተኛ የትምህርት ማስረጃቸውን ማስገባታቸው ሲነገር፣ እሳቸው ግን በማይክሮባዮሎጂ የመጀመሪያ ድግሪ ያለኝ በማለት የምርመራ ዘገባውን አጣጥለውታል። ሚኒስትሩ ተማርኩ ያለበት ዩኒቨርሲቲ እሳቸው የመጀመሪያ ዲግሪን ተመረቅኩ ባሉበት እንደ አውሮፓ አቆጣጠር በ1985 ስለመመረቃቸው ምንም ማስረጃ እንደሌለ ለጋዜጣው አሳውቋል ተብሏል። በዩኒቨርሲቲ ውስጥ ያለ አመራር ንናጂ ወደ ዩኒቨርሲቲው እንደ አውሮፓ አቆጣጠር በ1981 እንደገባ ግን ትምህርቱ እንዳልጨረሰ ተናግሯል። በናይጀሪያ ሚኒስትሮች መባረራቸውና ከኃላፊነት መልቀቅ ያልተለመደ ነው ሲባል የአሁኑ ፕሬዝዳንት ቦላ ቲኑቡ እንደ አውሮፓ አቆጣጠር በ2023 ወደ ስልጣን ከመጡ በኋላ ባለፈው አመት ከሙስና ጋር በተያያዘ ከተነሱት የሰብአዊ ጉዳዮች እና ድህነት ቅነሳ ሚኒስቴር ቀጥሎ ንናጂ ከሀላፊነታቸው የለቀቁ ሁለተኛ ሚኒስቴር ሆነዋል። ከቲኑቡ በፊት የነበሩት መሐመድ ቡሃሪም በስምንት አመት የስልጣን ቆይታ ወቅት ያባረሩት ሁለት ሚኒስትሮችን ብቻ ነበር። የሀሰተኛ የትምህርት ማስረጃውን በተመለከተ ተቃዋሚ ፓርቲዎች ገለልተኛ ምርመራ እንዲደረግ ጠይቀዋል መባሉን ከቢቢሲ ተሰምቷል። የማዳጋስካር ፕሬዝዳንት ችግሮችን ለመፍታት የአንድ አመት ጊዜ እንዲሰጣቸው ካልተሳካ ስልጣን እንደሚለቁ አስታወቁ። የማዳጋስካር ፕሬዝዳንት አንድሪ ራጃ ኤሌና የሀገሪቱን ፈተናዎች ለማስተካከል የአንድ አመት ጊዜ ጠይቀው ከቀጠሉና ማስተካከል ካልቻሉ ስልጣናቸው እንደሚለቁ ቃል ገብተዋል። ይህንን ያሉት ከተለያዩ የመንግስት ደጋፊዎች ጋር በቤተ መንግስታቸው የመዘጋጃ ቤት ባደረጉት ውይይት ነው። በርካታ ተሳታፊዎች ፕሬዝዳንቱን ጥያቄዎችን ለመጠየቅ ወይም በቀላል ሀሳባቸውን ለማካፈል እድሉ የነበራቸው ሲሆን ፕሬዝዳንቱ ምላሽ ሰጥተዋል። እኔ ሽንገላን አልፈልግም እውነቱን መስማት እፈልጋለሁ። ለአሁኑ ነባራዊ ሁኔታዎች ተጠያቂ የሆኑት ሁሉም ነገር መልካም እንደሆነ የሚነግሩኝ ሰዎች ናቸው ብለዋል ጄኔሬሽን ዚ ማዳ እየተባለ የሚጠራው የተቃውሞ እንቅስቃሴ የፕሬዝዳንቱ ስልጣን እንዲለቁም ሲጠይቅ ቆይቷል። የተቃውሞ እንቅስቃሴዎችን በውይይቱ ላይ እንዲገኙ የቀረበላቸውን ጥሪ ውድቅ አድርገውታል። መሰረታዊ የሰብአዊ መብቶችን በመጠየቅ ሲጨቁን የነበረውን መንግስት ማሳተፍ አይቻሉም ሲሉም ይከራከራሉ። በፌስቡክ ገጻቸው ላይ የፕሬዚዳንቱን ግብዣ አንቀበልም። ወጣቱን በጎዳና ላይ ከሚጨቁኑ ከሚያንቋሽሽ እና ከሚያዋርድ አገዛዝ ጋር አንነጋገርም ብለዋል። ራጃ ኤሊና በህንዱ ውቅያኖስ ደሴት ላይ ያጋጠሟትን ፈተናዎች የሚፈቱት በሰላማዊ ንግግሮች ብቻ መሆኑን በማጉላት ተጨማሪ ለማዳመጥ በገቡት ቃል መሰረት እነዚህ ስብሰባዎች ሲያካሂዱ ቆይተዋል። ህዝባዊ ተቃውሞው በመስከረም 25 የጀመረ ሲሆን የመብራትና የውሃ እጥረት፣ በሙስና በከፍተኛ የስራ አጥነት እና በኑሮ ውድነት ችግር የተነሳም ተቀስቅሷል። ትራምፕ ባወጁት የጋዛ የተኩስ አቁም ስምምነት ላይ የዓለም ሀገራት ምላሽ ሰጡ። እስራኤል እና ሀማስ በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሀያ ነጥብ እቅድ ላይ የተመሰረተውን የተኩስ አቁም ስምምነት የእስራኤልን በጋዛ ላይ የምታደርገው ጦርነት ለማስቆም የመጀመሪያ ምዕራፍ ላይ ተስማምቷል። ይህ ማለት ሁሉም ታጋቾች በቅርቡ ይለቀቃሉ፣ እስራኤል ወታደሮቿን በስምምነቱ መሰረት ከጋዛ ታስወጣለች ሲሉ ትራምፕ በቱሪዝም ማህበራዊ መድረክ ላይ አጋርተው ነበር። በቅዱ የመጀመሪያ ምዕራፍ ሐማስና ሌሎች የፊልስጤም አንጃዎች በህይወት አሉ የተባለ ሀያ የእስራኤል ምርኮኞች እና በፊልስጤም ግዛት ውስጥ የሚገኙ ሀያ ስምንት ሰዎችን አስከሬን መልቀቅም ይጠበቅባቸዋል። እስራኤል በሐማስ የተጋራውን ዝርዝር መሰረት በማረሚያ ቤቶቿ የያዘቻቸውን ከአንድ ሺ በላይ የፊልስጤም እስረኞችን መልቀቅ አለባት። ይህ እንደ ኤሮፓን አቆጣጠር በጥቅምት 2023 ጦርነቱ ከጀመረበት ጊዜ አንስቶ እስራኤል በቁጥጥር ስር ያዋላቸውን በመቶዎች የሚቆጠሩ የጋዛ ሰዎችን ያጠቃልላል። ይህ የተኩስ አቁም የተሰማው በግብጽ ቀይ ባህር ሪዞርት ከተማ ሻርም ኤል ሼክ በሐማስ እና በእስራኤል መካከል ለሶስት ቀናት የተካሄደውን ቀጥተኛ ያልሆነ ውይይት ተከትሎ ነው። የኳታር የቱርኪ የግብጽ እና የዩናይትድ ስቴትስ ከፍተኛ ባለስልጣናት ከእስራኤልና ከሐማስ የተውጣጡ ልኡካን ውይይት ማድረጋቸው ይታወሳል። ኔታንያሁ ከኢየሩሳሌም ቢሮ በሰጡት መግለጫ ለእስራኤል ትልቅ ቀን ነው ብለዋል። ሐማስ በሰጠው መግለጫ በኳታር፣ ግብጽ እና ቱርክ ያሉ ወንድሞቻችንና ሸምጋዮች የሚያደርጉትን ጥረት እናደንቃለን። በተጨማሪም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጦርነቱን ሙሉ በሙሉ ለማቆም ና ወረራውን ከጋዛ ሰርጥ ሙሉ በሙሉ ለማስወጣት የሚያደርጉት ጥረት እናደንቃለን ብለዋል። የቱርክ ፕሬዚዳንት ሬሲብ ጣይፕ ኤርዶጋን በተኩስ አቁም ስምምነቱ የተሰማቸው ደስታ ገልጸዋል። የጋዛ ጦርነትን ለማስቆም የታለመውን ስምምነትና የትራምፕን የመጀመሪያ ምዕራፍ መጀመሩ በአካባቢው አጠቃላይና ፍትሐዊ ሰላምን ለማምጣት አስፈላጊ እርምጃ ነው ስትል ሳውዲ አረቢያ አስታውቃለች። ሞስኮ እና በሐማስ መካከል ያለውን ግጭት ለመፍታት የመጀመሪያ ምዕራፍ ላይ የተደረሰውን ስምምነት እንደምደግፍ ኢንተርፋክስ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭን ጠቅሶ ዘግቧል። ውድ የሶለዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መራርጠን ወደ ወደናንተ ያቀረብናቸው ወቅታዊ መረጃዎቻችን እነዚህ ነበሩ። እስካሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስከነመለስ የሶለዳ ሚዲያ ቤተሰብ መሆን እንደተለመደው ላይክ፣ ሼር፣ ሰብስክራይብ እርሱ።